ተመልካቾ ቻችን ፋና ቀለማት ተመልሷል አብራችሁን ስለሆናችሁ በጣም ከልብ እናመሰግናለን። በቀጥታ ስርጭት በለተህውድ ከናንተ ተመልካቾቻችን ጋር ቆይታ እያደረግን እንገኛለን። እንግዲህ ረመዳን ገብቷል አብይ ጾምም ነበር ለሱም እንኳን አደረሳችሁ ብለን መግቢያ አካባቢ ፋና ቀለማትን ስንጀምር እለታችን በዛ ጀምረን ነበረ። በየመሀሉ ደግሞ አጾማቱን የተመለከቱ ጉዳዮች እናነሳለን ባልነው መሰረት ረበዳን የተመለከተ ጉዳይ ለዚኛው ሰዓት እናነሳለን። አብራችሁን ስለምትሆኑ እናመሰግናለን። መልካም ደግሞ ጾም እንዲሆንላችሁ፣ የምታተርፉበት እንዲሆን በዚ አጋጣሚ ለመንገር እንወዳለን። አዎ ረመዳን በጣም በጉጉት በናፍቆት ከሚጠበቁ አጽዋማት መካከል አንዱ ነው። እንደው እውነት ለመናገር ከሚጾሙት ባልተናነሰ አማኝ ባልሆን ነው በእኛ ራሱ በጣም በናፍቆት የሚጠበቅ ነው። በተለይ እንደኔ ደግሞ አኗርና ራጉል አካባቢ ላይ በቅርብ ላደገ ሰው የተለየ ትዝታ የተለየ መታወስ ያለው ጾምም ጭምር ነው። ለአማኞች በአጠቃላይ እንኳን ለዚህ ታላቅ ተናፋቂ ወር በሰላምና በደህና ደረሳችሁ ደግሞ በሰላም ለፍጻሜው በጋራ ያድርሰን እንላለን። ከዚሁ ጋር አያይዘን ስቱዲዮ በቀጥታ ስርጭት እንግዳ ጋብዘናል። ከእንግዳችን ጋር ደግሞ የአማረ የረመዳን ወርና ትዝታዎቹን የሱን ህይወት አብረን እናነሳለን። በጣም አሪፍ አዩብ አደም አብሮን አለ። ዳኢ ነው በጋዜጠኛም ነው እ ኡስታዝም ነው። ቀስቀስ ብሎ የሚነገር ነው። ኢንጂነር ለዚያው ሰዓት ዳኢን አዩብን አብረን ቆይታ እናደርጋለን። ስለተገናኘ በጣም ደስ ብሎናል። ነው እኔም በጣም አመሰግናለሁ ዛሬ ፕሮግራማችሁ ላይ ስለጋበዛችሁ። እንኳን ለተከበረ ወር ደግሞ አደረሰ ማለት ነው። እንኳን አብሮ አደረሰን ሁላችንንም፣ በሙስሊሙም ለረመዳን እንደዚሁ ሙስሊም ያልሆኑ ወገኖችንም እንደዚሁ ለአብይ ጾም እንኳን አደረሳቸው። በጣም አሪፍ አደረሳ ይላል ስቱዲያችን ስለመጣህ በጣም ደስ ብሎናል። የጾመኛ መልክ የለህም። በጣም የሚጋባ ደስ ነው አይነት ሞቅ ያለ ፊት ነው ያለ ያ የጾመኛ መልክ ብዙ ጊዜ አውቁስ ምን አለ ድቅቅ ያለ ምናምን ነው። ግን ትንሽ ሰዓትም ማተር ያደርገዋል። እስኪ ከ10 ሰዓት በኋላ እንገናኝና ደሞ አዩብ እንደው ረመዳን ሲነሳ በተለየ ሁኔታ በተለይ ያንተን ብትነግረን ደስ ይለናል። እንደመጀመሪያ ረመዳንና አዩብ ቁርኝታቸው ምን ይመስላል? በጣም ወጣት ነህ። ከወጣትነት ጋር ተያይዞ ረመዳን ጋ ያለህን ነገር እስቲ ንገር። እሺ፣ አመሰግናለሁ። ያው ረመዳን በሙስሊም ማህበረሰብ ዘንድ በጣም በናፍቆት የሚጠበቅ ወር ነው። የ እንደ የእምነቱ ፒላር ጭምር ስለሆነ ማለት ነው። በእስልምና አምስት መሰረቶች አሉ። የእስልምና መሰረቶች የሚባሉ የመጀመሪያው ምስክርነት መስጠት ነው። ሻሃደተኝን የሚባለው ነው። ከዛ ሰላት ነው። ከዛ ጾም ነው። እና ጾም መንፈሳዊ ይዘቱን ያው ብዙ ባለሙያዎች ሊያነሱት ይችላሉ፣ ግን በጣም ተናፍቆ ደስ ተብሎ የሚገኝ ነገር ነው። ምክንያቱም አንደኛ መንፈሳዊ ልህቀትን የሚያጎናጽፍ ነገር ነው የነበረንን አሮጋንስ ወይም በቃ ይሄ ማናለብኝነት የሚል ስሜት በደንብ አዎ፣ ያንን ስሜት ጨቆን እንድናደርግ የሚያግዝ ከዛ በመንፈሳዊ ልህቀት ውስጥ እንድንጓዝ የሚያደርግ ለሌላቸው እንድናዝን በጣም ፑሽ የሚያደርግ የምርም መራብን መጠማትን ኤክስፒሪንስ ወይም ቴስት እንድናደርገው እንድናጣጥመው የሚያግዝ የሆነ ትልቅ ወር ነውና ልጅ ሆነንን ጀምሮ ገና ረመዳን ሊመጣ ነው ሲባል ፊዚካሊ የሚመጣ እስኪመስለን ድረስ አንዳንዴ እንጠብቀዋለን። የት ደረሰ፣ በምንድን ነው የሚመጣው የሚሉ መጠየቆችን ከመጠየቅ ጀምሮ ልጅ ሆነን እስከ ዛሬ ጨረቃን መጠበቅ የሚባል ትልቅ ደሞ ሴሬሞኒ አለ። እንግዲህ እኔ መካከል ያለሁት ይመስለኛል ከድሮ? ከድሮና አሁን ካለው ቴክኖሎጂ ሳይመጣ በፊትና ቴክኖሎጂ ከመጣ በኋላ ባለው ጄኔሬሽን መካከል ያለው ይመስለኛልና፣ አይ ነው ቤተሰብ ሬዲዮ ከፍቶ ሲጠብቅ ከመካ ተላለፈው። ምክንያቱም ቴሌቪዥን ያኔ ብዙ ቤት ላይ አልነበረም። ሶ ማሕከመልዑልያ፣ የሸሪያ ፍርድ ቤት ነው የሚያውጀው ነገ ጾም ነው ብሎ ሬዲዮ ጣቢያ ከፍተን ንጠብቅ ነበርና፣ ያ ስሜት በጣም ያስናፍቃል። ሶ ያንን የናፍቆ ስሜት ይዘን ነው አብረን ያደግ ነው። ከዛም በኋላ ፕራክቲሱ ላይ መጾሙ ላይ ስንገባ የአፍጠር ላይ ተራዊህ የሚባል ሴረሞን፣ ተሃጁድ የሚባል ሰላት ሰዓት አለ። እነዛን ነገሮች በምናደርግበት ጊዜ ከዛ ሰዎች እርስ በርስ በመተጋገዝ መረዳዳቱ ሲኖር ጾመኛን ማስፈጠር ያለውን ምንዳ ያለውን መልካም ነገር ስንረዳ በቃ ይሄ ልዩ ስሜት ይፈጥራል። ረመዳንን እኛም ናፍቀን አሁን ደግሞ በተራችን ልጆቻችንን እያስናፈቅን የምንጠብቀው ነው። ለእኔ ያለው ትርጉም በጣም ከፍተኛ ነው። ከመንፈሳዊ ከግዴታው የጾም ስሜት በዘለለ ማህበራዊው፣ እንደዚሁም መንፈሳዊው ስሜት በጣም ይጎላል። አራት ደርሰ ነበር ልጆችን አዎ አሁን ማራት ነኝ እንግዲህ እስኪ ደርሱ እንጠብቃለን በተለየ መንገድ ደግሞ ምናልባት የተለያየ አካባቢ ላይ የተለያየ ስሜት ሊኖረው ይችላል ወደ ኋላ መለስ ብለም የተለያዩ ትዝታዎችን ልታነሳልን ትችላለ ሞስኮ አካባቢ እንዴት ነበረ ረመዳን የሚያልፈው ከዚህ በፊት አሁንስ እንዴት ሞስኮ አስቆም በተለየ መንገድ እሱን እናሳ ኦፍ ኮርስ እኔ እድገቴ እዚህ አስኮ አካባቢ ነው አስኮ አካባቢ ሞስኮ የምንለው ነው ስሙ ስለገጠመ ሳይሆን ባንድም በሌላ መልኩ በፊት የነበረው ያው ደን ምናምን ስለነበረ ይቀዘቅዝ ነበር። በጣም ቀዝቃዛ ቦታ ነበር እና ሞስኮን እኛ የምናውቃት አውቃት በሊትሬቸሮቹ በምን በረዶ በዛ አካባቢ ነውና ሞስኮ አስኮ ጋ ማች ያረጋል እያልን እንትና እናደርግ ነበር። ደስ የሚል ድባብ ነበረው። ቤተሰብ አካባቢ ያለው ስሜት በጣም ጥሩ ነበር። በቅርባችን አወሊያ መስጊድ ደግሞ ለሰላት በህብረት ሰብሰብ ብለን እንሄዳለን። ካፈጠርን በኋላ በጣም ነው ሮጥ ብለን ለመውጣት የምንታገለው። መስገጃችንን መስጋጃችንን እዚህ አጣፍተን የጎረቤት ልጆች ጋር ተጠራርተን አንድ ላይ በእግር እስከ አወሊያ ድረስ እንሄዳለን። ከዛ አወሊያ ደግሞ በጣም ረጃጅም ነው የሚቀራ የሚሰገድበት የተራዊህ ሰላት። አንዳንድ መስጊዶች አሉ አቅመ ደካሞች ሊኖሩ ስለሚችሉ፣ ቤታቸው ሩቅ የሆኑ ሰዎች ሊኖሩ ስለሚችሉ ሲሰገድ አጠራ አጠር ባሉ የቁርአን አያዎች ይሰገዳል። ወይም ምዕራፎች ይሰገዳል። አወልያ ስንሄድም ረዘም ያለው ነውእና ያንን ፈልገን ነበርን ምን ሄደው ራቅ ብለን ከዛ በኋላ ደግሞ ሰፈራችንም አካባቢ የነበረች አነስተኛ መስጊድ ነበረች። አወልያ መሄድ በማንችልበት ለምሳሌ ክረምት ሲገጥም፣ ራቅ ብለህ ሄደህ ስትመለስ ሊመሽ ስለሚችል ዝናብ ሊያስቸግር ስለሚችል አካባቢ ያለ መስጊድ ላይ ከመስገድ እስከ ማሰገድ የሚደርስ ቆይታን ለማሳለፍ ችለናል። ያ በጣም ደስ የሚል ነው፣ የሰፈር ልጆች የነበራቸው ስሜት እና ጎረቤቶቻችን ደግሞ ሙስሊም ያልሆኑ ሰዎች አሉ። እነሱ ጋር ደግሞ ቴምር በልጅነታችን ደብቀን ለጓደኞቻችን ይዘን የምንወጣው ያ የሚሰጠትም እሺ፣ የቴምር ትኖራለች፣ ሁለቷን ፍሬ ተበላና አንዷን ይዘህ ትወጣለህ። ለሚቀጥለው ሳምቡሳ በጣም ይናፈቃል። ያንን ነገር ከጓደኞች ጋር ከቤተሰብ ጋር ሼር ለማድረግ እንታገላለን። ድባቡ ግን በጣም ደስ የሚል ስሜት ነበር። ይሄ የልጅነት እንትን ነው። ከዛ ትንሽ ከፍ ብለን ያው ካምፓስ ዩኒቨርሲቲ ከገባን በኋላ ደግሞ ሌላ ደግሞ ድባብ ይፈጠራል ማለት ነው። ዩኒቨርሲቲ ከተለያዩ ክፍለ ሀገራት የመጡ ቤተሰቦች ይኖራሉ። ከቤተሰቦቻቸው ርቀው ነው የሚያፈጥሩት። ሰው የግድ ዩኒፋይድ ሆነ አንድ ሆነ ማፍጠር ይጠበቅ ባህል አብርሃም ጾም ይኖር ባህል አብርሃም ማፍጠር ይኖር ባህል። እርግጥ ነው ቤተ ለምድ ከሆነ ዩኒቨርስቲ ውስጥ የሚቀርብለህ የኢፍጣር የማፍጠሪያ እንትኑ ይለያል። ግን እሱንም ቻለንጅ አድርገን ከዛ ሌሊት መቀሳቀስ ደግሞ አለ። የካፌ ስርዓት ይዛባል። ቀን ቀን ስለማን መገብ የሌሊት ሽፍት ይሆናል። ሌሊት ካፌ ላይ እንዴት ነው የሚሆነው? እዛ የመመጋቢያ ቦታችን 5 ኪሎ ቴክኖሎጂ ካምፓስ ነበርና ስንማር የነበረው እዛ ሌሊት ላይ መጥተው ያስተናግዱ ነበር ሼፎቹ እና በጣም ደስ የሚል ድባብ ነበሩ። በቃ ዳቦ ላይ እንትን ከትን እየወጣን ስናድር ሶ ይሄ ሜሞሪ አሁንም አለ። ካደግን በኋላ ደግሞ የስራው አለም ውስጥ ስትገባ ደግሞ ሌላ ሌላ ካልቸር፣ ሌላ ቴስት ደግሞ ይመጣል ማለት ነው። ሶ ረመዳን አንድ ደስ የሚለው ነገር ምንድን ነው? በየትኛውም ቦታ ላይ ሁን ታችም ሆነ ላይም ሆነ ሀምብልነስን ያስተምራል መረጋጋትን፣ ዝቅ ማለትን፣ መተናነስን ያስተምራል። ምክንያቱም ነቢዩ መሐመድ አለይሂ ሰላት ወሰላም የረመዳንን ስሜት ሲነግሩ በጣም ደስ የሚሉ ነገሮችን እዛ ውስጥ አካተው ነው። ባልደረቦቻቸውን አንድ ጊዜ በተሰበሰቡበት ልክ ረመዳን መግቢያ የሻዕባን ወር መጨረሻ፣ የረመዳን መግቢያ አካባቢ ላይ ሰብስባው እያወሯቸው ነበር። አሁን ከፊታችሁ የሚመጣ እጅግ በጣም የተላቀ የተከበረ ተናፋቂ ወር ነው አንድ መልካም ስራ በሰባ ግዴታ ከሆነ በሰባ የሚባዛበት በፈቃደኝነት የምትሰሩት ስራ ደግሞ ልክ ግዴታ እንደተወጣችሁ ያክል የሚመዘገብበት ነው። እዚህ ወር ውስጥ በጣም ተናፋቂ የሆነች ሌይለቱል ቀድር የምትባል ከአንድ ሺህ ወራት ስራ በላይ ዋጋ ሊያስከፍል የሚችል ወይም ሊያሰጥ የሚችል ትልቅ ለሊት አለች። ያቺ ሌሊት እንግዲህ አሽሩል አዋኺር አሁን የረመዳን የመጨረሻዎቹ አስር ቀናት እየደረሱ ሲመጡ ሰውን ታየዋለህ ርብርቡ ይጨምራል፣ የሌሊት ሰላቱ ይጨምራል። ያ ማለት ሌሊቱል ቀድር የምትባል እጅግ በጣም ተናፋቂ የሆነች ሌሊት አለች። የመወሰኛ ይቱ ሌሊት ተብላ የምትባል ማለት ነውና ያንን ለማግኘት ሁሉም ሰው ይሯሯጣል። ሶ እቺ የምትገኝበት ነው። ስለዚህ እሱን ከዛስ፣ ሰይጣናት ይታሰራሉ። ሰይጣናት የሰው ልጅን ለመጎትጎትና ወደ መጥፎ ነገር ለመውሰድ ይታገሉ የነበሩ ሰይጣናት ይታሰራሉ። የጀነት በሮች ይከፈታሉ፣ የጀሃነም በሮች ደግሞ ይዘጋሉ። እነዚህ ሁሉ እድሎች ተመቻችቶላችኋልና ተጠቀሙበት ብለው ያስተምራሉ። በሌላ ሀዲታቸው ነብዩ መሐመድ አለይሂ ሰላቱ ወሰላም በአንድ ወቅት ባልደረቦቻቸውን ለማስተማር ወደ ሚንበር ሲወጡ ሚንበሩ ላይ የወጡ ሶስት ጊዜ አሚን አሚን አሚን አሉ። እና ድምጽ የለም ብቻ አሚን የምትወራ ቃል ብቻ ነው። ባልደረቦቻቸው ሰሀቦች ሰሙት። በኋላ ላይ ጠየቋቸው። ቅድም ሲወጡ ሚንበር ላይ ሶስት ጊዜ አሚን አሚን አሚን አሉ። እና ምንድን ነው ምን የተለየ ነገር አለ ሲሏቸው ጅብሪል አለይሂ ሰላም መልአኩ ጅብሪል ወደ እኔ መጣ እና ሶስት ዱዓዎችን አደረገ እና አሚን በላለኝ በዛ ሰዓት ነው አሚን ያልኩት አሉ። የመጀመሪያው የሳቸው ስም የነብዩ መሐመድ አለይሂ ሰላቱ ወሰላም ስም በፊትለፊቱ ተነስቶ ሰላዋት ያላወረደ

እናት ቤተሰቦቹን አግኝቶ ወላጆቹን አግኝቶ በእንክብካቤ ያላሳለፈ ሰው ይሄም ከአላህ ረህመት የራቀ ነው ብሎ ዱዓ አደረገ። አሚን በላለኝ አሚን አልኩኝ ይላሉ። ሶስተኛው ረመዳን የሚባል ወር መጥቶለት ትልቅ የመልካም በር ተከፍቶለት በዛ ውስጥ ተጠቅሞ ያላለፈበት ሰው ይህም ከአላህ ራህመት የራቀ ነው ብሎ ዱዓ አደረገ አለኝ። ዱዓ አሚን በላለኝ አሚን አልኩኝ ያለና ረመዳን በዚህ መናፈቅ ውስጥ ነው። እንግዲህ እኛም ስንጠብቀውም ስንኖርም ያለፍነው ማለት ነው። እዚሁ ላይ ግን አንድ ጥያቄ ባነሳ ደስ ይለኛል። አንዳንድ ጊዜ ባለፉ የሚባሉ ቀኖች አሉ አይደል? ይቆጠራል ረመዳን ለምን አለቀብኝ ከሚባል ጾም ውስጥ ነው። በጣም በትዝታ በናፍቆት የሚጠበቅ ስለሆነ ከዛ ወሩ በጣም የተለየ ትህትና አለው። በጣም የተለየ ደግነት አለው። የሚገርም ሰውነትን የምናይበትም የመተዛዘንም ወር ጭምር ነው። እንደው እንደ አዩብ በረመዳን ወር ጀምሬው ልምምድ አድርጌበት ዛሬ ድረስ ሕይወቴ ላይ ተከትሎኛል አሁን ድረስ የወሰድኩት ነገር ነው የምትለው ምንድነው? በጣም ብዙ ነገሮች ናቸው። ከመጀመሪያው ስነግርሽ ቁርኣን የወረደው በዚህ በተከበረው ወር ነው

በየእለቱ ቁርአንን ማንበብ ሌላ ጊዜ ከሚያንበው ጊዜ በበለጠ ደጋግሞ ማንበብ፣ መማማር እርስ በርስ ከቁርአን ጋር ያለው ግንኙነት ይጨምራልና፣ እኔን ፐርሰናሊ ከጠየቅ ሽኝ ረመዳን በጣም ከሚሰጡኝ ነገሮች መካከል ከአላህ ኪታብ ጋር፣ ከአላህ መጽሐፍ ጋር፣ ከቁርአን ጋር፣ ከመልእክቶቹ ጋር እንድናበብ በደንብ ጊዜን እንዳሳልፍ በማንበብም በመረዳትም ጭምር ማለት ነው ጊዜ እንዳሳልፍ በጣም ፑሽ ያደርገኛል፣ ያግዘኛል። ሶ እሱን ተከትሎ በየጊዜው በቃ ረመዳን እስከ ረመዳን እስኪመጣ ድረስ ደግሞ አይደለ በመዘናጋት እንዳላሳልፍ እዛ ውስጥ እንዲቆይ ያግዘኛል። ከዛ ውጪ ምናልባት ረመን ውስጥ አንድ ሌላ የምናደርገው ነገር ተሰባስቦ ማፍጠር ነው። ለብቻ ማፍጠር በጣም ከማይወደዱ ነገሮች ናቸው። ምናልባት አንዳንድ ካልቸራሊ የሱዳንን ማህበረሰብ አይታችሁ ከሆነ አግተው ነው የሚያስፈጥሩ። አግተው ማለት ላይክ መንገድ ይዘጋሉ በድንጋይ እናኛ ጋር መጣ አፍጥር ይላሉ። አይ እኔ የጾመኝ ግድ የለም ቀብሰህም ቢሆን ይሄድ አለኝ የማፈጥርበት አይ የኛን አላፈጥርክ፣ በእኔ ላይ ደግነት መካፈልም አባውነት ጭምር። ይሄ ግድ ልክ ግዴታ በሚመስል መልኩ ነው ሰው በፈቃደኝነት የሚያደርገው ነው፣ ግን ይህን የቸርነት ስሜት የሚያጎናጽፍ አይነት ወር ነው። ምክንያቱም የልብ ወስወሳ ወይም ልብን የሚያሰውስ የነበረ ነገር ይቀንሳል። የመጀመሪያው ነገር ሰይጣናት ይታሰራሉ፣ ነብዩ ሙሐመድ አለይሂ ሰላቱ ወሰለም እንደነገሩን። ከዛ በኋላ ደግሞ በሰው ምግብ ያው ስንመገብ አቀን ጉልበት የመሳሰሉ ነገሮች ይኖራሉና እሱን ተከትሎ የሚመጣ የመቻል ስሜት ይቀንሳል። ከዛ ደግሞ የሌሎችን ጉዳት የሌሎችን ድክመት ደግሞ እንረዳለን። ሶ ያንንም ጭምር ሃምብል እንድንሆን ዝቅ እንድንተናነስ በጣም ፑሽ ያደርገናልና ይሄ ትልቅ መታደል ነው። የረመዳን ስሜት ሁሌ መቆየት ቢችል ምን ያህል ሰው እንዴት ይሆን ነበር? ያ ብቻ አይደለም እንግዲህ ይሄ ስሜት እንዳይቀር ነብዩ መሐመድ አለይሂ ሰላቱ ሰላም

365 ቀን ወይም 360 ቀን እንዲሆንለት ይሆናል፣ የዓመት ጾም ተደርጎ ይታሰባል። ሰው ከዛ የሸዋልን ወር ስድስት ቀን ከጾመም በኋላ አይቆምም። ሰኞና ሐሙስ በዘውታሪነት ሰው እንዲጾም ይፈልጋል። ይሄው ስሜት እየተከተለው እንዲሄድ ማለት ነው። ያ ብቻ አይደለም፣ እያመልቢ የሚባሉ ቀናት አሉ። ከወሩ ከአንድ የሉናር ወር ለምሳሌ ረመዳን ሻዕባን ከሆነ ከሻዕባን ወር 13፣ 14፣ 15 ቀናትን ሶስት መሀለኞቹን ቀናት ከዛ ደግሞ የአሹራ ጾም ሲጨመርበት ከዛ ደግሞ የሙሐረም ጾም ሲጨመርበት እነዚህ ሲጨማመሩ አመቱን ሙሉ በጾም ስሜት ውስጥ እንድናሳልፍ ይፈልጋል። ግን ለየት ባለ መልኩ ደግሞ ሴሌብሬት በምናደርገው መልኩ ደግሞ ረመዳን ውስጥ ላይ እናሳልፈዋለን ማለት ነው። ሶ ከረመዳን ይዤው ከመሄዳቸው ነገሮች መካከል ይሄ የቁርአን ጋር ያለኝ ቁርኝት ፕላስ ደግሞ ጾምን ተለማምደን የዚህን ስሜት ሳንለቅ በየአመቱ እንደቀጠለ ማለት ነው።

በዚህ መልኩ ከጁማ እስከ ጁማ፣ ጁማም እንደዚሁ ሳምንታዊ ሴሌብሬት የምናደርግበት የዒድ የደስታ ቀናችን ነው። ስለዚህ ከጁማ እስከ ጁማ እንደዚሁ ወንጀል ሊማርልን ይችላል። ትልልቆችን ወንጀሎች እስካልፈጸምን ድረስ ልክ በፈጣሪ ላይ ማጋራትን ይመስል፣ የሰውን ህይወት ማጥፋትን ይመስል፣ ዝሙትን ይመስል፣ ሌሎች እንደዚሁ ከሰው ለሐቅ ጋር የተገናኙ ነገሮችን እስካልፈጽምን ድረስ ወንጀል ይማርለናል። ከዛ መካከል አንዱ ከረመዳን እስከ ረመዳን ነው። አንድ ሰው ረመዳን ሁለት ረመዳኖችን ካገኘ በመሀል ያለው ወንጀል ወንጀሉ ለመማር እጅግ በጣም የቀረበ ነው። ስለዚህ ይህም እድል ለእኛ ትልቅ ሜሞሪ ነው እና ረመዳንን ተከትሎ የሚመጣልን ብስራት ነው ማለት ነው። ያው ክብደቱ በብዙ የሚነሳ ጉዳይ ነው። ምናልባት ሀዲሶቹ ላይም የቀደሙት ከታወሱ ስድስት ወር አድርሰኝ እያሉ ያደርጋሉ። ልክ ነው። ካለፈ በኋላ አምስቱን ወር ደግሞ ተቀበለኝ እያሉ ክብደቱ በዚህ ደረጃ የሚቀመጥም ስለሆነ በጣም በጣም የናፍቆቱ መገለጫ ነው። ይሄ የነብይ መሐመድ አለይሂ ሰላቱ ወሰላም ባልደረቦች፣ ከዛም በኋላ የመጡ ደግሞ ደጋግ ትውልዶች አበው የምንላቸው ቅድም ያነሳሽው ነገር በጣም ይናፈቃል። ባላለቀ ይባላል። አንዳንድ ሰው አልቅሶ ያ ይጨርስም ረመዳን አለቀብኝ ብሎ ዒድ የሚባለው ቀን የደስታ ቀን ነው አይደል? አንዳንድ ሰው ግን የደስታውን ቀን በሀዘን ያሳልፋል። የሚያዝ ነው ግን ያለፉት ቀናት፣ ምክንያቱም የዒድ ቀንና ከዒድ ቀን አንድ ቀን በፊት የነበሩት ቀናት ቶታል የተለያዩ ናቸው በኮንሰፕዋሊ። ምክንያቱም ከዛ ቀን በፊት የነበረው አንድ ሰላት በሰባ የሚባዛበት ወይም ከዛም በላይ በእጥፍ የሚባዛበት ነው። ልክ ያችን ቀን መሽታ ስትነጋ ኖርማል አንድ ሰላት ይሆናል። የምትሰጠው ምጽዋት ሰደቃ በዛ ቀን ረመዳን ውስጥ በነበረው ቀን ስትሰጥ ያለው አጅር እና ከዛ በኋላ ያለው ቀን ወይም ከዛ በፊት ረመዳን ሳይገባ በፊት የነበረው ቀን ቶታል ይለያልና በቃ ልክ እንዴት ልበልህ በአሁን በእኛ ቋንቋ ዲስካውንት ያለበት ቀን ላይ ስትሄጂና ዲስካውንት የሌለበት ቀን ስትሄጂ ፋይናንሻሊ እንደዛ እንደማለት ነው ሰው ይሄ ትልቅ አጅር ቢገኝበት ቀን ስለሆነ ይናፍቃል ምን ይላሉ ልክ ረመዳን ጨርሰው ኢድ ሴሌብሬት ሲያደርጉ መቼ ነው ብለው ካልኩሌሽን ውስጥ ይገባሉ፣ ካላንደር መገመት ውስጥ ይችላሉ። ስለዚህ እስከዛ ድረስ ምን እናድርግ፣ የጎደለን ነገር እንዴት እንምላ እያሉ ስድስት ወር በናፍቆትና በስስት ይጠብቁታል። ልክ ሁለት ቀን ሲቀር ወከአነሁ ልክ ረመዳን የገባ ያክል ረጀብና ሻዕባን የሚባሉ ማለት ነው ረጀብና ሻዕባን የሚባሉ ቀድ ከረመዳን ቀድሞ ያሉ ሁለት ወራት አሉ። እነሱ ሲገቡ በቃ አንድ እግራ ሁለት እግራችን ረመዳን ገብቷል፣ የቀረው ሰውነታችን፣ ጭንቅላታችን የቀረው ዋናው ነገር እስኪሉ ድረስ ይገቡበታል ከዛ ሲወጣ ሸዋልን ደግሞ የዛ ሜሞሪ ሳይጠፋባቸው በጾምም በመጽዋቱም በመኖም ይቀጥሉታል ማለት ነው። ሶ እነዚህ ሶስት ወራት ወይም አራት ወራት ፕራክቲካሊ ረመዳንን እየኖሩ የሚኖሩበት ነው። ከዛ የተቀሩትን ደግሞ በናፍቆትና በስስት እንደው ጌታችን ይቀበለ ነው ይሄ ይሆን ወይ እስከዛሬ ጾም ነው ጾም ተቀባይነት አግኝቶ ይሆን በመናስ አጥፍቻ አበላሽቸው ይሆን እያሉ በጥርጣሬ ይኖራሉና ይሄ ከምንድነው ለጊዜው ከሰጡት ቫልዩና ጊዜውም ለነሱ ከሰጣቸው ትልቅ ጥቅም አንጻር ነው የሚታየው ማለት ነው። ከተገናኘን አይቀር ምናልባት ለመጨረሻ ቢሆንን ብለን የምናነሰው ሀሳብ ሚንበር መልቲ ሚዲያ ፕሮዳክሽን አለ። በጣም ብዙ ስራዎችን በስሩ ሊሰራ ይችላል። ከዛ ግን ምርኩዝ የተለየ ኢስላማዊ ጥበብ መድረክም ነውና ለወጣቶችም የሚያደርገው ነገር በጣም ከፍ ያለ ስለሆነ ብናስታውሰው ጥሩ ነው እዚህ ጋር ያ በጣም ደስ ይለኛል። ምርኩዝ እንደው ከረመዳን ጋር አብሮ ከሚነሱ ኤቨንቶች መካከል የሚምበር ደግሞ ሲሆን ስለሆነ እሱ ያ ትክክለኛ ሶስት ነው። እሱን ለመጠየቅ በጣም እናመሰግናለን። አቴንድ አድርጋለን ከቨርም ማድረጋችሁልናል ከዚህ በፊት ፕሮግራሙን እና በጣም እናመሰግናለን። በዚህ አጋጣሚ እናመሰግናለን። ያው ነጥብ ምሽት ስለምታዘጋጁ በጣም ነው የምናመሰግነው። ሶ ሚምበር መልቲሚዲያ ፕሮዳክሽን ያው ሙስሊሙ ማህበረሰብ በሚዲያው ዘርፍ ለማገልገል የተቋቋመ ተቋም ነው ከሚያስ ከሚሰራቸው ነገሮች መካከል አንደኛው ያው ሚንበር ቲቪ ላውንች አድርጎ መንፈሳዊ ፕሮግራሞችንና እና እንደዚሁም ማህበራዊና ሰውን ሊጠቅም ይችላል ብለን የምናስባቸውን እናስባቸው ኢቨንቶች ፕሮግራሞች ያከናውናል ሚንበር ቲቪ ከዛ ደግሞ ኢቨንት አለን ኢቨንቱ በፊት ወርሃዊ ነበር ወርሃዊ ሲሆን ሰው በጣም ቶሎ ቶሎ ሲመጣበት ጊዜ በየሶስት ወሩ አደረግነው ሶ በዛ መልኩ የመርኩዝ ኢቨንት ይቀጥላል አሁን ሰላሳ ሰላሳኛውን የምርኩዝ መድረክ ማከናወን ችለናል። ያ ማለት ላለፉት አምስት ዓመታት ያለማቋረጥ በመሀል ምናልባት የኮቪድ ጊዜ መሰብሰብ በማይቻልበት ጊዜ ብቻ ሆልድ የተደረገው ካልሆነ በስተቀር በእነዚህ አምስት ዓመታት ውስጥ ሳይቋረጥ የተከናወነ ነው። ከሚከናወንባቸው ጊዜያት መካከል አንዱ የነቢዩ መሐመድ አለ ሰላቱ ወሰላም ወደዚህ ምድር መምጣትን አስመልክቶ የምናከናውነው የከውኑ ሞገስ በሚል መጠሪያ የሚዘጋጀው ኤቨንት ነው። ነቢዩ መሐመድ አለ ሰላቱ ወሰላም በሙስሊሞች ዘንድ በልባቸው ትልቅ ቦታ ነው ያላቸውና ይህንን የምናስታውስበት ለዓለም ይዘውት የመጡትን ደሞ መልካም ነገር ፕሮሞት የምናደርግበት ልዩ ፕሮግራም ነው። ከዛ ደግሞ ቀጥሎ በጣም በግዝፈቱ የሚታወቀው ረመዳን መግቢያ ላይ የምናከናውነው ኤቨንት ነው። ይህም የረመዳን ቀለማት ይባላል። ልክ እንደ ፋና ቀለማት የረመዳን ቀለማት የሚል ፕሮግራም አለን። ረመዳን ብዙ ከለር አለው። መንፈሳዊ ቀለም አለው፣ ማህበራዊ ቀለም አለው፣ ኢኮኖሚያዊ፣ ሌሎች ብዙ ነገሮች ይኖራሉ። ሶ ያንን የምናስታውስበትና ሰው ረመዳን የሚባለውን ትልቅ ወር ሲገባ ዘው ብሎ እንዳይገባ ቀድሞ ተዘጋጅቶ እንዲገባ ለማገዝ የምናከናውንበት ኤቨንት ነው ሶ ላለፉት አምስት አመታት ስናከናውን አሁን እንግዲህ የረመዳን ቀለማት ስድስት ተከናውኗል። በዚህኛው ዙር የረመዳን ቀለማት ስድስት ለየት የሚያደርገው ከአዲስ አበባ ወጣ ብሎ ከተለመደው በሁለት የክልል ከተሞች ላይ ነበር የተከናወነው አንድ በኮምቦልቻ ከተማ ላይ ወሎ እንደዚሁም በድሬዳዋ ከተማ ላይ በምስራቋ ፈርጥ ተከናውኗል ሁለቱም ደመቅ ያሉ ደስ የሚል ጥሩ አቀባበል የተደረገባቸው ናቸው ለታደሙትም በጣም ማመስገን እፈልጋለሁ ፕሮግራሙ ላይ ሀሳብ ለሰነዘሩ ላቀረቡም ሰዎች ማለት ነው ከዚህ በኋላም እንደዚሁ ይቀጥላል አሁን ከሁለት ወር በኋላ እንደዚሁ ተመሳሳይ ደመቅ ያለ ኢቨንት የሚኖረን ነው የሚሆነው ስላነሳህበው በጣም አመሰግናለሁ እንግዲህ አንቺም ፕሮግራሙን ስለታደምሽ በጣም ነው ማመሰግነ ሰዓት እየጨረስ ነው ግን አዩ ካገኘን አይቀር አንድ ጥያቄ ጨምሬ ብንሰናበት ደስ ይለኛል የረመዳን ወር እንዳል ነው በጣም መልከ ብዙ ነው፣ ቀለሙ የሚደንቅ ነው። ና እነዚህ ሁሉ ነገሮች ለአንድ ወር በአስደናቂ ሁኔታ ይሄዳሉ። ከዛ በኋላ መልሶ ወደ መቀዝቀዝ፣ ወደ ተለመደው ህይወት መንገዳችን እንሄዳለን አይደል? ሰዎች አይደል? ለዛ ዋነኛ ምክንያቱ ምንድነው? እንዶ ምን አለ በዛው ውስጥ ቢቀጥል። ይሄ በጣም ሁሉ የሚነሳ ነገር ነው፣ ግን አንዱ ፋክተር ቅድም ለማንሳት ሞክር ያለው ረመዳን ልክ ሲገባ ሰይጣናት ይታሰራሉ ልክ ረመዳን ሲወጣ ሰይጣናት ይፈታሉ። ሶ የሰው ልጅን ቴምፕቴሽን ውስጥ ከሚከቱ ነገሮች ከነሱ ራሱ ጋር ካለ ቴምፕቴሽን በተጨማሪ ሰይጣናትም እገዛ ያደርጋሉ። ባለፉት ዘመናትም እንደዛ ነው እንዳልሹ ይዞት የነበረው በረከትም ሰው ይዞ ሊቀጥል ካላለ በስተቀር ጥሎ ታራግፎት ነው የሚሄዱ ልክ የሆነ ነገር መጥቶ እንደሚሄድ ማለት ነው። ሶ ብርቅ ነው። ለምሳሌ የሰው ልጅ ባህሪም ሆኖ እንደዛ ነው እኮ እኛ ሀገር አይታችሁ ከሆነ ኦሎምፒክ ባለ ሰዓት ላይ አትሌቶቻችን ውጤት ባስመዘገቡ ቁጥር ቁምጣ ተቆርጦ ቢ ወረት ውስጥ ይገባል ማለት ነውእና እንደዚህ ነው በቃ የሰው ልጅ ባህሪ ነው። ለዛ ነው በየአመቱ የሚደጋግመው ማለት ነው አዕዋመን አዲዳ የሚባለው አመት ይደጋግማል። ዛሬም ይመጣል፣ በሚቀጥለው ይመጣል። ምክንያቱም ተዘንግቶ አንድ ዘመን አንድ ጊዜ ብቻ የሚደረግ ነገር አይደለም። ይሄ የሴጣናት ጣልቃ ገብነት አንዱ ነገር ነው፣ የሰው ልጅ ባህሪ ሌላኛው ነው። ከባቢውም አየሩም ሁሉም ስለሚቀየር ማለት ነው

ምንም አይነት ሰው መረበሽ ውስጥ የማይገባበት ነውና መረጋጋት ውስጥ ይገባል። ይህንን ስሜት ይዞ መቀጠል ይፈልጋል። ለዛ ነው ቅድም ያልኩሽ የሸዋል ስሜት የሚመጣው። ከዛ ሌሎች አጽዋማት መተው ቦታውን እየተከተሉ የሚሄዱትና እንዲቀጥል እንመኛለን። ምን መክረውም እሱ ነው። በተለይ ደግሞ አንዳንድ ሰዎች አሉ። ለምሳሌ ሱስ ይኖርበትና የሆነ ሰው ከሱስ መገላገል ይፈልጋል። ረመዳን ጥሩ አጋጣሚ ነው። ቀኑ ሙሉ ሳያጨስ ቀኑ ሙሉ ሌሎች እንትኖችን ሳይሰራ

ሐሰት መናገርን በሐሰት መመስከረን በሐሰት መጠቃቀምን በውሸት መጠቃቀምን ካላ ቆመ ሆዱ ቢራብ ጎሮሮ በጥም እንትን ቢደረግ እና ደክሞት ቢውል ይሄ ሰውዬ ጾሙ እንደከሰረ ነው። ስለዚህ ወር ሙሉ ሳይጾም ምን ሳይደርግ የቆየ ሰው ማነው? ሳይዋሽ ሳይረብሽ የቆየ ሰው ያንን ማስቀጠል ይችላል። ያ ብቻ አይደለም፣ አንድ ሰው መጥቶ በሚጨቃጨቅበት ወኢን ሰበሁ አሐዱን አው ሻተመሁ ፈልየቁል እኒ ሳኢም አንድ ሰው መጥቶ ቢሰድበው ቢተናኮሰው የሆነ አጓጉል ነገር ቢያደርገው እኔ ጾመኛ ነኝ ብሎ ይለፍ ብለዋል አይደል ይህንን ስሜት ማስቀጠል ቢቻል ምንኛ አይዲያል ሆነ ነበር ነው እንለው በጣም አሪፍ ዳኢ አዩብ አደም አብረህን በጣም ቆንጆ ቆይታ ስላደረከ፣ ከልብ እናመሰግናለን። ሁሉም ደሞ ጸሎቶች የሚያተርፉበት ጊዜ እንዲሆንላቸው ምን እንመኛለን። በጣም አመሰግናለሁ ስለጋበዛችሁን ይሄንን መልእክት እንዳስተላልፍ ለምንለው ሙስሊም ማህበረሰብ ደግሞ ጾሙን በሰላም አላህ ተቀብሏቸው የቀሩትን ቀናት በረካ አርጎላቸው፣ ለኢድ ደርሰን ደግሞ ምን መሰጋገንና አላህን የምናመሰግንበት ጥሩ አጋጣሚ ይስጠን ነው የምንለው። እናንተንም አመሰግናለሁ። በጣም እናመሰግናለን።